ሰላም ሰላም፣ ውድ የማርታ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ይህን ያለውላችሁ እግዚአብሔር ይመስገን በድጋሚ መጥቻለሁ። ያው ጓደኛው መስታወት ነው ይባላል። ለእኔ አንዳንድ ጊዜ ጥሩ ጓደኛ ማግኘት በጣም መታደል ከመታደልም በላይ ነው እና ፍጼ ማለት በጣም የወንድምነት ጥግ የጓደኝነት ልክ ነው እና አንዳንድ ጊዜ እኛ ሰዎች ጓደኛ የወንድ ጓደኛ ማለት ከሁሉ ነገር የሚበልጥ ከወንድም የሚበልጥ በቃ ሁሌ ነገራችሁን በቃ ጓደኛ የታደለ ሰው ነው። የእውነት ጓደኛ የሚያገኘው ማለት ነው እና በጣም ደስ የሚሉ የሚያስቀኑ ጓደኛ ማቾች ናቸው። የፍጼን መስዋዕትነት ደግሞ አይተዋል። አይታችሁታል። ለሃይሚ ታናሽ ወንድም መበሉት ፍጽይ ማለት ነው። ፍጽይ በጣም ሥርዓት ያለው አይናፋር ልጅ ነው እና በጣም ነው የምወደው። እርጋታው፣ ሁሉ ነገሩ በጣም ነው የምወደው። እና ዛሬ ቲክቶክ ላይ ይህን ፎቶቸውን አይቼ በጣም ነው የወደድኩት ማለት ነው። እና አንድ አይነት ልብስ ለብሰው ምናምን የእውነት የጓደኝነት ጥክ፣ በጣም በጣም ፍጽይ ማለት ነው። የእውነት ይለያል ማለት ነው። አንዳንድ ጊዜ እድል ነው በቃ። ባይዘወይ ብሩክ ጥሩ ሰው ስለሆነ ነው ጥሩ ጓደኛ የገጠመው ማለት ነው። አብሯል ደጉ የልጅነቱ ጓደኛ ነው እና የብሩክነትንም እንኳን አይታችሁታል። ፕራንኩ እንኳን ሲሰሩ በፍጹም አልደራደርም ጓደኛን ከማወጣ ብሎ ሀይሜን ለማውጣት የሞከር ፍጹም ደግሞ አይታችሁታል ምን ያህል ዋጋ እንደከፈለ በፕራንክ ተሰቡ ብዙ ነገር ሲደርስበት ከሀፉ እንኳን ክፉ ቃል እንኳን አልወጣም። ዝምታን የመረጠው አንገትን መደፋን የመረጠው እና ምን ያህል ቢዋደዱ ነው እንደዚህ የሆኑት ብዬ ቀን ነው ማለት ነው። እና የእውነት ስማ እኔ እንጃ በጣም እድለኝነት ነው እንደዚህ አይነት ጓደኝነት ማግኘት ማለት ነው። እና የእውነት ፍቅራችሁን እስከዚህ መጨረሻው ያብዛላችሁ። አይታችኋል ከብሩጋም ሀይሜ ስተጣላ ለማስታረቅ ደፋ ቀና ሲል ብዙ ነገሮችን ጉድጓድ ቆፍሯል ምን ብሏል ሀይሜ ራስዋን ቦታ ጅራ እንድትሄድ እሱ ነው እሺ ያላት አብረው እየሄዱት አንዳንድ ሰው ምን አገባኝ የራሳቸው ጉዳይ ምናምን ብሎ ይተዋል ግን ፍጽ እንደዚህ አይነት ሰው አይደለም ማለት ነውና፣ አብነትም ጓደኛ መስታወት፣ የእውነት ራሳችሁን የምታዩበት የእናንተን ደስታ የሰው ስኬት የሚፈልግ ሰው ነው ጓደኛ ማለት እና የእውነት ብሩክ በጣም እድለኛ አይነት ፍጽን የመሰለ ጓደኛ ስላገኘ ማለት ነው። ፍጽም እንደዛው፣ እና የእውነት በጣም ደስ ስላለኝ ነው ይሄን ነገር ላስተላልፍ የመጣሁት እና ምን ያህላችንን እንሱ ጓደኞች አሉ ምን ያህላችንን ጥቅማችንን ፈልገው የቀረቡን ማለት ነው እና ብዙ ጊዜ አንዳንድ ጓደኞች ስኬታችንን ስንበልጥ የእኛን ስኬት የእኛን ደስታ የእኛን ማደግ የማይፈልጉ ጓደኛ ማቾች ብዙ አሉ። ፍጽ ግን እንደዚ አይነት ሰው አይደለም፣ የእውነት ማለት ነው። እኔ አንዳንድ ጊዜ ለምን ቻይና ላይ ይከፍትለት ምናምን ብዬ ራሱ ኮሜንት ይከፍታለሁ ማለት ጥቅመኛ ሰው ስላሉ፣ ገባችሁ አይደለ? አንዳንድ ሰው ወይ እኔን የቀረበኝ ለዛ ነገር ነው ምናምን ብሎ ያስብ ነበረ። ግን ፍጽ እንደዚህ አይነት ሰው አይደለም። ገባችሁ መክፈት በሚፈልግ ሰዓት ይከፍታልና የእውነት የጓደኝነት ልክ ማለት ደግሞ፣ አይናፋር አንገት ቅርቅር ብዙ ጊዜ አይናፋሩ፣ ፍጽ አይናፋሩ ሙኒጃ ማውራት ራሱ የሚችል አይመስለኝ። ዩቲብ ከፍቶ ሆና ቢመጣ እንደዚህ ያወራል ብይ፣ በጣም የሆነ እርግት ያለ ነው። እና ትንሽ ከነብሩክ ምናምን ይለያሉ፣ ያስባሉ እርግት ያለ ነው። ነገሮችን ማገናዘብ ማስተዋል ምናምን የሚችል ሰው ነውና የእውነት ፍጽ አንተ ማለት በጣም ትለያለክ ምናምን እና ጠፍተሃል ደግሞ ከነ ቪዲዮ ምናምን ከነ ብሎግ ጋር መምጣት ምናምን ወይ አልመቻች ብሎልህ ነው እና ፍጽ በጣም ተናፍቅሃል። አንድን ነው የምንለው አንተን ያለ ማመስገን ንፉግነት ነው። አንተ መበረታታት ያለበት ጥሩ ወንድማችን የእውነት ለመናገር ማለት ነው እና ብዙ ነገሮች እንዲስተካከሉ የአንተ አስተዋጽኦ አለበት እና ሲጣሉ ስታስታርቅ ሲፋቀሩ አንድ ላይ ስትሆን ደስታቸውን ስታይ በቃ እንጃ ብዙ ነገር ነው የሆን። ከሀብሶ ለሀይሚ ና ለብሩክ ለሀይሚ ደግሞ በጣም አይጣል የእውነት ባለፈው እንደዛ አፍቅሬዋለሁ እንኳን ፕራንክ ስትል በቃ ስቅቅ ብሎ ብሩክ ላለማስቀየም ካፉ ክፉ ቃል ላለማውጣት አንገቱን ደፍቶ ዝም ሆነ። ግን በቃ ክፉ አንዳንድ ወንድ ቢሆን ክፉ ካፉ ይናገራል መጥፎ ቃላቱ ይወጣ ነበረ ምናምን እሱ ግን እንደዛ አልወጣው በቃ ዝም ብሎ በቃ ዝም በቃ በቃ ነገሮችን በትዕግስት ነው ማሰልፈው። አረይ ሀይሚ ያምሻል እንዴ ምናምን እያለ ማለት ነው እና የእውነት በጣም ትለያላችሁ። የእውነት በጣም ነው ደግሞ እንደዚህ አንድ ላይ ሆኜ ስላየኋችሁ በጣም ነው ደስ ያለ ማለት ነው እና ኦ ማይ ጋድ ላለው እና ደስ ትላላችሁ፣ ታምራላችሁ፣ አይለያችሁ። ሀይሚ ደግሞ ከዚህ ልትጨመርበት ደግሞ የበለጠው ኦ ማይ ጋድ ማለት ነው። ና የእውነት ጓደኛ መስታወት ነው። ወይኔ በጣም እኔ በእናንተ ጓደኝነት ቀን ነው ቀን ነው ማለት አይገልጸውም። ለምን ጓደኛ የታደለው ሰው ነው የሚያገኘው፣ ብዬ አስባለው። ለጓደኝነት መመረጥ ይጠይቃል። የእውነት እግዚአብሔር ሲሰጣችሁ ነው። ጓደኛ ጓዳችሁ ነው፣ ማገራጃችሁ ነው። በቃ ራሳችሁ የምጋረዱበት ሁሉ ነገራችሁ ሚስጥራችሁ የምታካፍሉበት ነው። ግን እንደዚህ አይነት ጓደኛ ለማግኘት በቃ ከስንት አንድ ጊዜ ነው። እና እናቶቻችን ሲተርቱ የድሮ እቃና የድሮ ጓደኛ ይገኝ ይላሉ። ምንም ቢሆን አብራችሁ ያደጋችሁት ሰው ምናምን በእውነተኝነት ጓደኛን ለማግኘት በጣም ከባድ ነው። አሁን ላይ ማለት ነው። በቃ ሁሉም የጥቅመኛ ሰው እናንተን ለማጥፋት እናንተን የእናንተን ችግር ጉድጓድ ለመቆፈር እናንተ ዝቅ ብላችሁ ከእነሱ በላይ እንድትለብሱ አይፈልግ። አሁኑ ጓደኛ ማለት ነው እና ታቆታላችሁ። ለእናንተ አልነግራችሁ ቤተሰብ እና ፍጽ። ግን እንደዚህ አይነት ሰው አይደለም። በጣም እንጃ አብሱ። የብሩክን ስኬት የብሩክን ደስታ ማየት በጣም የሚፈልግ ሰው ነው እና ያስታውቅበታል። የእኔ አይን አፋር ማለት ነው እና በቃ አንድ አይነት ልብስ ለብሰው ምናምን ቲክቶክ ላይ ቪዲዮ ሰርተው ምናምን አይቼ የእውነት በጣም ደስ ብሎኝ ነበረ። ትናንት ኢንስታግራም ላይ ብሩክ ለጥፎታል ፎቶ ማለትና ወንድምነት፣ በጣም አይለያችሁ። የእውነት አንዳንድ ጊዜ በቃ እግዚአብሔር መዋደድ ቋንቋ ነው ይባላል።